መኪና እገዛለሁ ብለዋል እና በዚህ አጋጣሚ ገብታችሁ ቻሌንጁን እንድትቀላቀሉ በአክብሮ ትጋብዛለሁ። እዚህ ቲክቶክ ላይ ማለት ሰው ነኝ በውሸት የሚቀራረብ ሰው እኔም በውሸት የሚቀርብ ደግሞ አላቸው አለ እኔ መልካም ነው። ብዙ ቻሌንጆችን አልፈዋል። አንዱ ቀን ጥረት እንደዚህ በውጤት ሲታጀም ምንም አይደለም እና ጊዜ ያልፋል። ሁሉም ነገር በጊዜው ስለሚያልፍ ማለት ነው። ዳን ያለ የሚሙላ አላችሁ መብራን ከፊታችሁ ትቅደም እመብርሃን ከባልትና ከሞሰብ የማጠፋው እመብርሃን እሷ ቀፍ ድግፍ ታርጋያላገባሚስሚን ሰላም ሰላም፣ የተወደዳችሁ ውድ ቤተሰቦቻችን እንደምን አላችሁ? ይህ ጊዜ የተሰኘ ፕሮግራማችን ነው። እናንተ እንዴት ናችሁ? በያላችሁበት አለም እንዳልቻ ሁሉ ሰላምን፣ ፍቅርን፣ ጤንነትን እመኝላችኋለሁ። የተወደዳችሁና የተከበራችሁ ቤተሰብ የሆናችሁ እይታችሁ እጅግ በጣም አናሳ ስለሆነ እያያችሁን እንዳልሆነ ሲስተሙ እየነገረን ነው። እና ማየታችሁን ሼር ማድረጋችሁን ላይክ ማድረጋችሁን አትዘንጉ። ቤተሰብ ያልሆናችሁ አዲስ የሆናችሁ ደግሞ ቤተሰብነታችሁ ለእኛ ያስፈልገናል። እኛ ኢትዮጵያውያንን በቤተሰብነት ያምርብናል፣ በአንድነት ያምርብናል። በመልካም በበጎ ነገሮችን ሊያምሩብናል እና እኛም የተሻለ ጥሩ ነገሮችን ሰርተን ወደ እናንተ ማድረስ እንችል ከምታዩት የተሻለ ስቱዲዮ እና በአማረ በተዋበ ድምፅ ጥራትና ቪዲዮ ጥራት ወደ እናንተ ፕሮግራሞቻችንን ማቅረብ እንድንችል በሌሎችም ፕሮግራም ወደ እናንተ መምጣት እንድንችል ብዙ እናስባለን እና ሰብስክራይብ ማድረጋችሁ እንዳይዘነጋ። ወደ ዛሬው ቪዲዮአችን እንግዲህ እናልፋለን። ዛሬ እጅግ በጣም ዘና ፈታ የሚያደርጉ ሀሳቦች አሉ። በነገራችን ላይ እንግዲህ በጣም እጅግ ደስ የሚል ነገር በቲክቶክ መንደር በሶሻል ሚዲያው እየተካሄደ ነው ያለው። ይህም ደግሞ የአርቲስት ሰለሞንን የጋሽ ሰለሞንን ቻሌንጅ ተጀምረዋል። ይህም ቻሌንጅ ደግሞ መኪና መግዛት ነው። ስለዚህ ዛሬ ወደ ስምንት ነጥብ ወደ ዘጠኝ ገብተዋል፣ ዘጠኝ መቶ ሺህ ገደማ ገብተዋል። የብሩክ ሪል ስቴት ፎሎ ቻሌንጅ እና አንድ ነጥብ አምስት ፎሎ ከገባ እ ለጋሽ ሰለሞን መኪና እገዛለሁ ብለዋል እና በዚህ አጋጣሚ ገብታችሁ ቻሌንጁን እንድትቀላቀሉ በአክብሮ ትጋብዛለው። አዶናይ እጅግ በጣም ልበቀና መልካም ልጅ ነው። ለብዙዎች ትልቅ ዋጋ ትልቅ ብቻዬን ልብላ የሚል አይደለም፣ ብቻዬን ልኑር የሚል ሀሳብ ያለው ልጅ አይደለም እና ለዚህ ነው አዶናይ የተወደደው። ስለዚህ ለማንኛውም አዶናይ የሆነ ጊዜ ከሳምንታት በፊት እንዲህ ብሎ ነበር። እስቲ ይህን ቪዲዮ እንስማ ቤተሰብ አዲስ ቲክቶከር መጣ ማለት እናንተ ትወድቃላችሁ ማለት አይደለም። ሁሉም ነገር ከራሳችሁ ጋር አታያይዙት፣ አታያይዙት። ከዛ ደግሞ እርስ በራሳችሁ ያላችሁ ቂም አለ፣ በጣም ፌክ ፌክ ነስ አለ በጣም እዚህ ቲክቶክ ላይ ማለት ነው። እውነቴን ነው የምላቸው አንዳንዴ በአካል ሄጄ ያየሁት ሁኔታ ስላለ ነው። እየተጠላሉ እያለ በጣም እኮ በቃ አይዋደድም እኮ ከዛ ግን እንደሚወድዱ አስመስለው ይሳሳቃሉ ምናምን። እኔ ደግሞ በጣም በጣም የሰው ስሜት የምረዳ አይነት ሰው ነኝ። በውሸት የሚቀራረብ ሰው እኔም በውሸት የሚቀርብ ደግሞ አላችሁ አንዳንድ። እኔ ከጀርባ የሆናችሁ እብድ ትሉኝ ነበር። ይህ እብድ፣ ይህ እብድ፣ ምን እያደረገ ነው ምናምን እያላችሁ የምታናንቁኝ እና የምታወዳድቁኝ የነበረው አይ ጊዜያችሁ እዛ ላይ ነበረ። የኔ አይኔ፣ የኔ ፎከሴ፣ የኔ ትኩረት ምን ላይ ነበረ? ራሴን ማሳደግ፣ ህይወት የመቀየር የእናንተ ትኩረት ምን ላይ ነበረ? እኔ ላይ ትኩረት ማድረግ፣ ያኛው ቲክቶከር ላይ ትኩረት ማድረግ፣ ያኛው የትኛው አዲስ አበባም የመጣችሁ ያኛው ትኩረታችሁ። በእናታችሁ ላይ ቀይሩት፣ ህይወታችን ከዛ ይቀየራል። ህይወታችን ከዛ ይቀየራል። እንግዲህ ፍጹም አዶናይ ለሰው ልጅ የሚመኘው ነገር መልካም ነው። ብዙ ቻሌንጆችን አልፈዋል። የቤተሰቦቼን ንብረት የህዝቦቼን ህይወት ልጋራ ሳይል በራሱ የህይወት ቻሌንጅ ውስጥ ቻሌንጅን አሸንፎ እኔ አዶናይን የማውቀው ከዚህ በፊትም እንዳልኩት ከዛሬ አንድ ዓመት በፊት ነው የምከታተለው ስራዎቹን እና እጅግ በጣም ራሱን ያሸነፈ ልጅ ነው እና ራሳችንን እናሸንፍ። በሌሎች ቁስል ክፍተት ምን አንበል እንጨት ነው ምናምን አንስደድበት እና ሶ ቲክቶክ መንደር ላይ ለማነጻፀር የሆነ ቦክሰኛ አይነት ስሜት አለ። እንደዛ ለማድረግ እየሞከሩ ያሉ አሉ እና ተው። ጆን ዳንኤል ይፈታል ሲባል ወዳጅ የሚመስሉ አሉ፣ እስከ ዛሬ ጸዳጭ ብለው ላይፋቸውን ሲኮመኩም የነበሩት ማለት ነው እና አርፋችሁ ተቀመጡ፣ አታወዳድሩ። ሲጀመር አዶናይ ለዚህ ነገር ምንም አይነት መልስም አልሰጠም። ሁለተኛ እናንተ ገና ለገና ቻሌንጅ ስለተጀመረ አዶናይ ቻሌንጅ ስላስጀመረ ማለት ነው። እኛም እኮ ቪዲዮ ሰርተናል። እንደ አዶናይ ቤተሰብ ቪዲዮ ሰርተናል። ሁሉም ሰው ጆንዳኔን ሰብስክራይብ ማን ፎሎ እንዲያደርግ ሰርተናል ቪዲዮ እና ሰው አርፋችሁ እንድትቀመጡ ለማሳሰብ እንወዳለን። ምክንያቱም አዶናይ እጅግ በጣም መልካም ልጅ ነው። ከእናንተ የተሻለ ነው። ምቀኝነት የለበትም፣ ሸረኝነት የለበትም፣ ግሩፕ ውስጥ የለም እና እንደናንተ እዛ ጋር ፈትፍቶ እዚህ ጋር ጥሎ ምናምን ውስጥ የለበትም። እና ዞሮ ዞሮ የጋሽ ሰለሞን ቻሌንጅ እንዲደናቀፍ ለማድረግ አልቻለም ለማስባል ከሆነ ልናሳካው ነው፣ ዘጠኝ ልንገባ ነው። እና ተቀላቀሉ ቤተሰቦች፣ እናንተም ሶ፣ ወደ ቀጣዩ ቪዲዮ እናልፋለን። እንግዲህ ወደ ቀጣዩም ስናልፍ ሴንስ ጋይስ ጋሽ ሰለሙን ለምን መኪናቸው አይወስዱም? ብሩክ ሪል ስቴት አንድ ነጥብ አምስት ሚሊዮን ፎሎወር በሶስት ቀን ካስገባናቸው ማለት ነው፣ ከሶስት ቀን በኋላ ጋሽ ሰለሙን መኪና ገዝተን ሰርፕራይዝ እናደርጋቸዋለን። ጋሽ ሰለሙን የቪዲዮ እያያቸሁት እንደሆነ በጣም እርግጠኛ ነኝ። እንግዲህ መኪናው ይገዛል በእርግጠኝነት። እኔ ቃል እገባለሁ እነሱም ቃል ይገባሉ። ተመልካቾች አንተ አንተ ስም አልገረ ብሩክ ሪስቴት ሄደ ፎሎ ታደረጋላቸው አንድ ነጥብ አምስት ሚሊዮን በሶስት ቀን እናድርሳቸው። ሁላችሁም ይህ ቪዲዮ የምታዩ ሰዎች ፎሎ አድርጉና ጋሽ ሰለሙን መኪና ገዝተን ሰርፕራይዝ እናድርጋቸው። ሰርፕራይዝ አይሆንም በእርግጠኝነት ይህ ቪዲዮ ስለሚያዩት ግን፣ ጋሽ ሰሌ አጠብቁትም እንዴት አድርገ የመኪና መኪና ሰርፕራይዝ እንደማረጋችሁ ማለት ነው። በማጠብቁት መንገድ በማጠብቁት ሁኔታ ነው ሰርፕራይዝ የማረጋችሁ ቢከዝ ጨማምሬ ስለሆነ ማለት ነው። ጋይስ አንድ ነጥብ አምስት ሚሊዮን በሶስት ቀን ብሮክስቴት እናስገባቸው። መኪናው ይገዛ። ጋሽ ሰለሞን መኪናቸው ይያዙ። አሁኑኑ ወዳቸዋል እና እንግዲህ አዶናይ እጅግ በጣም ክብር ይገባቸዋል። ይሄ ለጋሽ ሰለሞን ይሁን እንጂ እንቀጠላለን። ሌሎችም አርቲስቶች እነ ችሎታ ከልካይ አርቲስት ችሎታ ከልካይ እነሱ ብዙ አሉ እነ ጃምፖ በጣም ብዙ አሉ አንጋፋ አርቲስቶች ማለት ነው። እና ይሄ ቻሌንጅ ይቀጥላል ጋይሰ ላይ ብቻ አይቆምም። እና በተለይ በዚህ ዙሪያ አዶናይ ጥሪ አስተላልፈዋል። አርቲስቶች፣ የሚዲያ ኢንፍሉዌንሰሮች፣ ሁሉም በተለይ እዚህ ሙያ ዘርፍ ላይ ያላችሁ ተሳተፉ፣ ይህንን ነገር እናሳካ ብሏል። ነገ ደግሞ ሌሎች ይቀጥላሉ። እና ሁላችንም እንሳተፍ ለማለት ጥሪ እናቀርባለን። ወደ ቀጣይ ቪዲዮ እናልፋለን። ወደ ቀጣዩ ቪዲዮ ስናልፍ እንግዲህ እጅግ በጣም ህይወታችን ላይ በማነቃቃት የሚታወቀው ወንድማችን እስቲ ቪዲዮን እንመልከት። ሕክምና ሲሳካ ለውጥ ሲያመጣ፣ ትንሽም ትሆን እጅግ በጣም ትንሽም ትሆን ውጤት ሲያመጣ በጣም ደስ ይላል። የእያንዳንዱ ቀን ትግል፣ የእያንዳንዱ ቀን ጥረት እንደዚህ በውጤት ሲታጀብ እግዚአብሔር ይመስገን ከማለት ውጭ ሌላ ምንም አይባልም። ተመስገን ነው። ለሁሉም ግን ጊዜ አለው። ደስታው እስኪመጣ ውጤቱ እስኪመጣ ትግሉ ጥረቱ የእያንዳንዱን ቀን ይቀጥላል። አሁን ደግሞ ለሌላ ህክምና ለሌላ ትግል ዝግጅት እንግዲህ እንደሰማ ነው። ውድ ቤተሰቦቼ፣ በተለይ የሚያነቃቃ ሀሳቦችን ከህይወቱም ተነስቶ የወንድማችን ብዙ የሚያነቃቃ ለህክምና ለህክምና የሚሆኑ ቃላቶችንም ትምህርቶችንም ሲያስተላልፍልን ቆይቷል። አሁን እንግዲህ በተደረገለት ርብርብ እዚህ ደረጃ ላይ ደርሷል። እንግዲህ ከዚህ በኋላም ኔክስት ህክምና እንደሚኖረው እየተነገረ ስለሆነ ሁላችንም በበረከት ከፊቱ ቆመን አይዞ አለንልህ እንበለው። እግዚአብሔር እንግዲህ የወደቁትን አቅማቸው የደከመውን ሰዎች ስናግዝ እኛን ያበረታናል እና ሰው ለበረከት ያህል እንድትሳተፉ ያህል ነው። ዋናው ነገር ደግሞ ስንተጋገዝ ያምርብናል። እኛ ኢትዮጵያውያን እና ተጋግዘን ይህንን ክፉ ዘመን አብረን እንዲሻገር ምንም አይደለም፣ እና ጊዜ ያልፋል፣ ሁሉም ነገር በጊዜው ስለሚያልፍ ማለት ነው። እና በነገራችን ላይ እኛ የሰው ልጆች አሁን አሁን እንግዲህ የመተዛዘናችን ነገር እጅግ በጣም እየቀነሰ ነው። እና አንድ አጠር ያለች የታዘብኳትን ቪዲዮ ዝም ብዬ ላስመልክታችሁ እንግዲህ ይህ ቪዲዮ እንዳያችሁት እንስሳት ለምን ያህል ለራሳቸው እንስሳት እንኳን ከኛ የተሻለ እርስ በእርሳቸው እንደሚተዛዘኑ ያሳያል። እና ስለዚህ የተወደዳችሁና የተከበራችሁ ውድ ቤተሰቦቼ መተዛዘን ይጠበቅብናል። ሁላችንም በፍቅር አብረን ከፍ ማለት አለብን። በመተዛዘን ጉዳይ ዙሪያ ሳነሳ ቲክቶከሩ ታኩር አንድ ያደረገው ትልቅ ነገር አለ እና እሱን ቪዲዮ ደግሞ ላሳያችሁ። ክፋይን ካችሁ እንዲያው ለእናንተ ያለው ሁሉ ይስጣችሁ። መብራን እሷ ትደግፍልኝ። ቃል የለኝም፣ እውነት ልቤም ሁሉ እየደከመ እዩት። እስኪ ሜሴጁን እዩት እስኪ ቴክስቱን። ማን ተደርጎለታል? እውነት ማን ተደረገልን? ማዘር ይገባል ገና ከታች ሀሳባችሁን የጎደለውን እሷ ትሙላ። መድኃኒዓለም የሚሙላላችሁ እመብርሃን ከፊታችሁ ትቅደም። እመብርሃን ከባልትና ከሞሰብ የማጠፋው እመብርሃን እሷ ቅፍ ድግፍ ታርጋችሁ ያላገባችሁ ያገባችሁ ውለዱ። እመብርሃን የጎደለውን ትሙላ። እመቤት የጎደለውን ትሙላ። እሷ በዘርፋፋ ቀሚሷ ትደግፋችሁ። ትችልበታለች መሸፈንት ታቅበታለች ከአደጋ ማውጣት ትችልበታለች፣ ሁሉንም ነገር ትችልበታለች። ከጎዳና እኔን ያወጣች እናንተን ከጎዳና እንዳትወድኩ ጎዳና የሆነው ሰፊ የሆነውን እንጀራ እንግዲህ እንደሰማ ነው። ኢትዮጵያዊነት ሃይማኖት ሳይገድበው እንዲህ እንደ ወንዝ ይፈሳል። እኛ የሚያምርብን እንዲህ ነው እና በነገራችን ላይ ለራሳቸው ትናንትና ተቸግረው አልፈው ዛሬ ለራሳቸው ብቻ የሚያስቡ ቲክታከሮች እንዳሉ ሁሉ እንደ ታኩሬ አይነት ደግሞ በግንዲ ገጅቷቸው ዛሬን የመሰከረላቸው እ አሉ ማለት ነው። ውድ ቤተሰቦች እጅግ በጣም ያስደንቃል። እቺ እናት ላይቭ ባሉበት እንግዲህ መጣች፣ ገባች፣ አስገቧት። የመጀመሪያው ደግነት ላይቭ ላይ ማንም ቦታ አይሰጥም፣ ላይቭ ላይ አስገባት ማለት ነው። ሁለተኛው ደግነት ቀስ እያለ የምትሰራውን ባልትና እየነገረችው፣ ከዛ በኋላ ጊፍት ስጧት። ለእኔ አትስጡኝ ለኛው ቪዲዮ ላይ እዚህ ላይ የለም፣ ይሄ ሁለተኛው ቪዲዮ ነው። እና ለእኔ አትስጡኝ፣ ለእኔ የምሰጡኝን ለማዘር ስጧት እያለ ታኩር እጅግ በጣም ድንቅ የሆነ ስራን የሰራው ማለት ነው። ያ ብቻ አይደለም፣ ቴክስት እየሰማችሁ ነው። በባንክ አካውንታ ብር እንዲገባላት አድርጎ እጅግ በጣም ድንቅ በጎነትን፣ ደግነትን አሳይቷል። ስትመረቁ የነበረው በማርያም ስም ነው። እሷ ክርስቲያን ናት፣ እሱ ደግሞ ሙስሊም ነው፣ እናውቃለን። ግን ይሄ ነው በቃ ኢትዮጵያዊነት። እኛ በአንድነት ስንደጋግፍ ስንዋደድ ከፍ ስንል ያምርብናል። እና እናመሰግናለን ታኩሬ ለማለት ወዳለሁኝ እንግዲህ በጎነት እጅግ በጣም ለእኛ ምግብ የሆነን ነገር ነው። እውነትም በግባ የገጨች በምክንያት ነው። አሁንም በጎነት ለሰው ማዘን እንባሁን እየጠረገ ነበረ እየተደበቀና ለሰው ማዘን ይቀጥል ታኩሬ። ሁልጊዜም እንወዳሃለን፣ እናከብረሃለን። እናንተ ነቀዞች ቲክታከሮች ግን ልባችሁን አስተካክሉ። እንደዚህ እንደዚህ አከሌ አከሌ ማለት አንፈልግም። ልባችሁን አስተካክሉ። ወደ ሌላው ቀጣይ ቪዲዮችን ስናልፍ እጅግ በጣም ልቤን የነካኝ አንድ ቪዲዮ አለ። እሱን ቪዲዮ አሳያችኋለው። ማማ ናት

ላገኘው ደስ ብሎኛል። እሺ እናት፣ እሺ እናት አድርስልኝ። አሜን። ልጆችሽ አሁን ወደ ቤትዎት ሊመለሱ ነው። አንቺ እንዳልሽኝ የኔ እናት፣ አይሰደዱ እሺ፣ ወደ ቤትዎት ይመለሱ። የት ነው ቤትዎት? ሳልስቴ ነው። አየሁ። ወይኔ እናት በሞትኩት። ተው ቢላ የምናለል ለምን? የእኔ እናት እኔን መቼ አገኙኝ ነበር ሄደው ቢሆን ኑሮ እ የእኔ እናት ስሞት ስሞት በማርያም ጉልቤት የምሳም ሰው አይደለሁም እኮ አያስፈልግም። የእኔ እናት ምንም አያስፈልግም። ት

በጣም ያሳዝናል። እስቲ ሌላ ቪዲዮም ላሳያችሁ። በነገራችን ላይ ያቡት ትባላለች እና ገብታችሁ ፎሎ አድርገዋት። እናቶችን እያሳደደች በተለይ የምታግዝናት እና ከአንድ ኢትዮጵያዊ የሚጠበቁ ይሄ ነው። እኛ በዚህ ጊዜ እርስ በእርስ የማንደጋገፍ ከሆነ ለእኛ የሚሆነን ማንም ሰው የለም። እኚህ ሶስት ቀን ምግብ ሳይበሉ ካሉበት አቅጣጫ ለመሰደድ መንገድ ጀምሮ ነው እንግዲህ የተገናኙትና ሁልጊዜም ለመልካም እጆች በተለይ ውጭ ሀገር ሆናችሁ በያቡ የሚሆን በሌላም በጎ አድራጊዎች በስትክክል የምትረዱ ሰዎች እግዚአብሔር የዋጋችሁን ይስጣችሁ። ሌላው ነገር ማለት የምፈልገው ነገር የምንረዳው ነገር በስትክክል መድረሱን ሊያደርስልን የሚችል ሰው እንምረጥ፣ ሆይ በስሜት ብቻ ሳይሆን በስትክክል እንደ ያቡ አይነት አሉ በጣም። እና እችን ልጅ እኔ አላውቃትም፣ ግን የተወሰኑ ቪዲዮቿን ለማየት ሞክሬያለሁ። በዚህ ቪዲዮ ምክንያት ነው አካውንቷንም ፎሎ ያደረግኳት። እና ስለዚህ ሁላችንም በጎነት ለራሳችን ነው እና መልካም ነገር እናድርግ ለማለት ወዳለሁኝ። ስለ እናት ከተነሳ ቀረ። የእንግዲህ ይህንን ቪዲዮ አስደምጣችሁ፣ ከመሞቷ ከአራት ቀን በፊት አንድ እናት ለልጇ ያስቀመጠችው በሞባይል የተቀዳ ብዙዎችን ከእንቅልፍ ያነቃ መልእክት እንዲህ ይላል። ልጄ፣ ሁሉ ነገሬ፣ እኔ ወደ አምላኬ ልሄድ ነው። አንተን የመሰለ ልጅ እያለኝ እኔ ለምን እንደዚህ ከነችግሬ ችግሬ እንደምሞት አውቃለሁ። ያንተ ችግር እንዳልሆነ ተረድቻለሁ። ምክንያቱም ወላጆቼ ሳላውቅ በወጣትነት ጊዜ ለበደልኳቸው በደል መቅጣት ሲገባቸው ሁሌ እንዲህ እያሉ ይራገሙኝ ነበር፣ ፍጻሜሽ አይመር። ለዚህ ነው የረሳኸኝ እንጂ አንተ ለእኔ ለናትህ ክፉ ልብ ኖሮህ አይደለም። የሕይወቴ ትልቁ ችግር ቁርስ በልቼ ምሳ ምን ልብላ ምሳበልቼ እራት መል ብላይ የሚል ነው። አንተ ግን በቤትህ ከቤተሰብህ መርጠህ ስጋና ቅቤ እየበላ ነው፣ አውቃለሁ ልጄ። ለቀብር ቀኔ ስጋና ቅቤ በብዙ ብር ለሕዝቡ እንደምታዘጋጅ እሱን እኔ በሕይወት ዘመኔ ለምግብ ያላወጣሁትን አውቃለሁ፣ ልጄ። አስከረኔን በውድ ሽቶ እንደምትቀባ እሱን እኔ በሕይወቴ ዘመኔ ተቀብቼ ይቅርና አይቸው የማላውቀውን። አውቃለሁ ልጄ፣ በድኔን በውድ ዘይት ብዙ ብር አውጥተህ እንደምትቀባ እሱን እኔ አይቸውም ሰምቸውም የማላውቀውን። አውቃለሁ ልጄ፣ አስከሬኔን በውድ ዋጋ በብዙ ብር ገዝተህ እንደምታለብስ። እኔ ግን በሕይወት እያለሁ በአንድ ልብስ አረጀሁ፣ በብርድም ተሰቃየሁ። አንተ ግን መርጠህ እንድትለብስ ብዬ ብዙ ደክሜ ነበር። አውቃለሁ ልጄ ለመቃብሬ በጣም ትልቅ ቤት እንደምትገነባ እኔ ግን በቀዳዳ ቤት ኖር ያለሁ ለፀሐይና ለዝናብ ተጋልጬ ሞቴን ናፍቅ ያለሁ። አውቃለሁ ልጄ! በየቀኑ ወደ መቃብሬ ስፍራ ትመጣለህ። እናቴ ወድሻለሁ ትላለህ። እኔ ግን አሁን ከመሞቴ በፊት ልባርካ አጥቻ አለሁ። አንዴ ላይህ ላክፍህ አጥቼሃለሁ አውቃለሁ ልጄ! ሰዎች ምንም ብለው አንተን ቢናገሩም ጨካኝ ነው ቢሉም ቢረግሙም፣ እኔ ግን አንተ ጨክነህብኝ እንዳልሆነ አውቃለሁ። የወላጆቼ መርገም ነው። ስለዚህ ምንም ብትበድለኝም ይቅር ብያለሁ። አረግምህም፣ በእኔ የደረሰ እንዲደርስብህ አልሻም። እናትህ ነኝና ነገም ትጸጸት ይሆናልና ስለዚህም እባርክሃለሁ ልጄ ፍጻሜ ያማረ ይሁን። ያሳዘንከኝ ሁሉ አምላክ ይቅር ይበልህ፣ በእኔ አይቻልኸውና። ፍጻሜያችሁ ያማረ ይሁን። ሰለሞን ኃይሌ እንዳዘጋጀው በለጠሸቴ ዛሀገረ ኢትዮጵያ እንዳቀረበው። እንግዲህ ይሄ ድርሰት ምንጊዜም እንግዲህ ኪነ ጥበብ ያለፈውን የሚመጣውን ያለንበትን ይናገራልና፣ ይህንን ድርሰት ያዘጋጀልን እናመሰግናለን። ስለ እናት ጉዳይ ሲነሳ በተለይ እኔ ነዝርኝ አዳመጥም አልቻልኩም፣ እና ሁላችንም እዳ አለብን። ሁላችንም ማለት እናት እኛ ስትንከባከብ፣ እኛን ስታሳድግ፣ አቅሟ ደክሞ ባለችበት ሲጨልምባት፣ እኛ ግን የተወለደን ትኩስ ወይም ለጋ መሮጥ የምንችል ሮጠን የምናመልጥ ስለሆነን ሕይወታችንን ለማሸነፍ ሮጠን፣ ይድላም አይድላም በተሻለ ሁኔታ ውስጥ እንኖራለን እና ይህ መልእክት ምናልባት እኔንም ይመለከታል ብዬ አስባለሁኝ። እናቶቻችን ውለታቸው ተከፍሎ አያልቅም። ክብር ለእናቶች፣ ክብር ብለናል፣ ምክንያቱም የትኛውንም ያህል አባት ቢጨክን የማትጨክን እናት ናትና ማለት ነው። በተረፈ ሀገራችንንም እንደ እናት ስለምናስባት ሌላ ሀገር ላይ ብንሰደድ እኛ ስደተኛ ሁልጊዜም ከየት ነው የመጣ ተብለ የምንጠየቅ ከተቀመጠው ጎዳና ላይ ከተቀመጠው ጋርቤጅ ውስጥ ከሚጣለ ቆሻሻ የተሻለ ማንነት እንኳን የማይሰጡን ነውና። ሀገራችንን እንደ እናት ስለሆነች ሀገራችን ላይ ተፈቃቅረን ተዋደን በሰላም እንኖር፣ መልክቴ ነው። አመሰግናለሁ። እንግዲህ ዛሬ የነበረን ፕሮግራማችን ይህንን ይመስላል። ስለተከታተላችሁን እናመሰግናለን። ሁላችንም በያለንበት በሰላም በፍቅር በጤንነት እንድንቆይ፣ ማናችንም ለማናችንም ጥፋት ምክንያት አንሆን። ሀገራችን ኢትዮጵያ አንድ ለማድረግ የሚያስቡ ሰዎች ሊኖሩ ይችላሉ። ሀገራችን ኢትዮጵያን አንድ ማድረግ ማለት ግን እርስ በእርሳችን ቢያንስ ሶስት ሰው ካለ ሶስቱ ሰው እንዲስማማ ማድረግ ነው እና ይህም የሁላችን ኃላፊነት ነው ብዬ አስባለሁ። አመሰግናለሁ። ይህ ጊዜ የተሰኘ ፕሮግራማችን ነው። በሌላ አዲስ እስከምንገናኝ ድረስ መልካም ቸርን ሰንበት።